ሰላም ጤና ይስጥልን። እየተከበራችሁ ተመልካቾቻችን፣ እንሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ ሰላማዊ ነጋሲ አብሬያችሁ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለሁ። የስነ ምግባር ጥሰት በፈጸሙ ሀያ አመራርና ሰራተኞች ላይ እርምጃ ተወሰደ። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጮች በቀረቡት ጥቆማዎች መሰረት በሩብ ዓመቱ እርምጃ ከተወሰደባቸው ሰራተኞች መካከል ስምንት የጽሁፍ አስር የደሞዝ ሁለት ሰራተኞች በስነ ምግባር ጥሰት ከስራ የተሰናበቱ ሲሆን በአጠቃላይ በሀያ አመራርና ሰራተኞች ላይ እርምጃ መወሰዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለብስራት ሬዲዮ ገልጿል።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 ተቋሙ አሁን የቁጥጥር ስራዎችን አጠናክሮ እንደሚቀጥልና ና ተገልጋዮችም መሰል ችግሮችን ሲመለከቱ በተዘርጋው ዘመናዊ የሞባይል መተግበሪያ በመጠቀም የበኩሉን ኃላፊነት ሊወጣ ይገባል ሲሉ አቶ አንዋር አብራር ጨምረው ለብስራት ሬዲዮ ተናግሯል። ስትል ሳምራይት ስዩም ዘግባለችም። የዲላ ዩኒቨርሲቲ ተማሪዎች በመምህርነት ሙያ ብቻ ተመድበዋል በሚል የተሰራጨው መረጃ ከእውነት የራቀ ነው ሲል ዩኒቨርሲቲው አስታወቀም። ብስራት ሬዲዮ ያነጋገራቸው የዲላ ዩኒቨርሲቲ ተማሪዎች እንደተናገሩት ከሆነ በተፈጥሮ ሳይንስ የትምህርት ዘርፍ ከመምህርነት የትምህርት ሙያ ውጪ ሌላ ዘርፍ የመማር እድል ያገኙ ተማሪዎች መኖራቸው ገልጸውልናል። ነገር ግን በማህበራዊ ሳይንስ ዘርፍ ሕግ መማር ከሚፈልጉ ተማሪዎች ውጪ ሌሎቹ ተማሪዎች የሚፈልጉትን የትምህርት ዘርፍ የመማር እድል አለማግኘታቸውንና የመምህርነት ሙያ እንዲማሩ መደረጋቸው ቅሬታ እንደፈጠረባቸው ለጣቢያችን ገልጿል። በማህበራዊ ሳይንስ ዘርፍ ከሕግ ትምህርት ክፍል ውጪ ሌሎቹ ዘርፎች ለዘንድሮ የሁለተኛ ዓመት ተማሪዎች ክፍት አለመሆናቸውንና ማኔጅመንት፣ ኢኮኖሚክስ እና ሌሎች የትምህርት ዘርፍ መማር ይፈልጉ የነበሩ ተማሪዎች እንግሊዝኛ፣ አማርኛ፣ ጂኦግራፊና ሌሎች የመምህርነት ሙያ እንዲማሩ መደረጋቸው ገልጿል። በጉዳዩ ዙሪያ ጣቢያችን ብስራት ሬዲዮ ተጨማሪ መረጃ ለማግኘት ወደ ዩኒቨርሲቲው የደወለን ሲሆን የሚመለከተው ክፍል መረጃው የሐሰት መሆኑን ገልጿል። መረጃው ሐሰት ከመሆኑ ውጪ ዝርዝር መረጃ ለማግኘት በአካል ካልተገኛችሁ መረጃ መስጠት አንችልም፣ በማለታቸው ዝርዝር መረጃ በዚህ ዘገባ ላይ ማካተት አልቻልንም ስትል ባልደረባችን መባወርቅ ነህ ዘግባለችም። በዩጋንዳ ከ60 በላይ ሰዎች በተሽከርካሪ አደጋ ሕይወታቸው አለፈም። በተቃራኒ አቅጣጫ የሚጓዙ ሁለት አውቶቡሶች በካምፓላ ጉሉ ሃይዌይ አንድ ከባድና የቤት መኪናን ለመቅደም ሲሞክሩ ፊት ለፊት መጋጨታቸውን የዩጋንዳ ፖሊስ ገልጿል። ከአውቶቡሶቹ አንዱ አደጋን ለማስወገድ ሲል ጠመዝማዛ በሆነ መንገድ ሊያመልጥ ቢሞክርም ሌሎች ተሽከርካሪዎች ፍጥነታቸውን መቆጣጠር ተስነዋቸው ተገልብጧል። የተሽከርካሪዎቹ ተሳፋሪዎች ላይ ሞት እንዲሁም በርካታዎች ቆስሏል የተባለ ሲሆን ፖሊስ ምርመራም ጀምረዋል። ጉዳት የደረሰባቸው ሰዎች በምዕራብ ኪሪያንዶንጋ ወደሚገኙ የተለያዩ ሆስፒታሎችም ተወስዷል። የክልሉ ፖሊስ ቃል አቀባይ ጁልየስ ሀኪዛ አንድ አውቶብስ ከሌላ አቅጣጫ ይመጣ ከነበረ አውቶብስ ጋር ፊት ለፊት መጋጭቱን ለቢቢሲም ተናግረዋል። በአደጋው አራት መኪኖች መገልበጣቸውን ጨምረው ገልጿል። ከሀገሪቱ ዋና ከተማ ደቡባዊ ክፍል ካምፓላና በሰሜናዊው የጉሉ ከተማ መካከል ያለው አውራ ጎዳና ከፍተኛ የትራፊክ እንቅስቃሴ ከሚበዛባቸው ስፍራዎች አንዱ ነው። አደጋውን ተከትሎ ፖሊስ አሽከርካሪዎች አደገኛና ጥንቃቄ ጎደለው ደርቦ ማለፍን እንዲያስወግዱም አሳስቧል። ዩክሬን የሩሲያ የኬሚካል ፋብሪካን በእንግሊዝ ሰራሽ ስቶርም ሻዶው ሚሳይሎችን መታችም። በሩሲያ የአየር መከላከያ ስርዓት ውስጥ የገባውን መሳሪያ ስኬታማ ሲሉ የገለጹት የዩክሬን የጦር ኃይሎች ኃላፊ የግዙፉን ጥቃት ውጤት አሁንም እየገመገምን ነው ብለዋል። ከሰዓታት በኋላ ሩሲያ በበርካታ የዩክሬን ክልሎች ላይ ከባድ ሰው አልባ አውሮፕላኖችንና ሚሳይል በመጠቀም በፈጸመችው ጥቃት ሁለት ህጻናትን ጨምሮ ስድስት ሰዎች መሞታቸውን ፕሬዚዳንት ቮሎዲሚር ዘለንስኪም ገልጿል። በኬቭና በዲኒፕሮ ፔትሮቭስክ ክልሎች የአደጋ ጊዜ የኤሌክትሪክ መቆራረጥ ተከስቶ የነበረ ሲሆን ሩሲያ በኃይል ማመንጫዎች ላይ ያነጣጠረ ጥቃትን ፈጽማለችም። ይህ በእንዲህ እንዳለ የሩሲያ ባለሥልጣናት በብሪያንስክ የኬሚካል ፋብሪካ ላይ ስለደረሰው ጥቃት እስካሁን ምንም አይነት መግለጫ አልሰጡም። አስቀድሞ ግን ምዕራባውያን ለዩክሬን የረዥም ርቀት ሚሳይሎችን እንዳይሰጡ ማስጠንቀቂያ መስጠታቸውም ይታወሳል። የዩክሬን ጦር በቀጠለው ጦርነት ወቅት ቁልፍ ሚና ያላቸውን የሩሲያ ተቋማትን ኢላማ ማድረግ አስፈላጊ መሆኑም አስታውቋል። የብሪያንስክ ኬሚካላዊ ፋብሪካ ኬሚካላዊ ፋብሪካ የአጥቂው ግዛት ወታደራዊ ኢንዱስትሪ ኮምፕሌክስ ቁልፍ ተቋም ነው ሲል የዩክሬን ጦር በኤክስ ገጹም አስታውቋል። ተመልካቾቻችን የዛሬው የብስራት የዩትዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር መረጃዎቹን እየነገርኳችሁ ሰላማዊ ነጋሴ አብሬያችሁ ነበርኩኝ። ሰላም።